በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሸው ጣሳውንና የክልሉን የመንግስት ዋና ተጠሪ ዶክተር ዲላሞ ኦቶሬን ጨምሮ የክልል የዞን የወረዳና የከተማ አስተዳደር አመራሮች፣ ባለሀብቶች፣ ባንኮችና ኢንሹራንሶች መንግስታዊ ያልሆኑ ተቋማትና ሌሎች ጥሪ የተደረገላቸው አጋር አካላት ተሳትፈዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሸው ጣሳው በዚህ ወቅት እንዳሉት የክልሉን ከተሞች ጽዱ፣ ውብ፣ ለኑሮ ምቹና ተወዳዳ ተደራዳሪ ለማድረግ ስራዎች እየተሰሩ መሆኑን ገልጸዋል። ሆሳናን ጨምሮ በክልሉ በሚገኙ ሰባት የክላስተር ከተሞች 165 ኪሎ ሜትር በላይ የኮሪደር ልማት ስራ እየተከናወነ መሆኑን የገለጹት ርዕሰ መስተዳድሩ ይህም ከተሞችን ውብና ማራኪ ከማድረግ ባለፈ ለዜጎች የስራ እድል እየፈጠረና የህዝቡን የስራ ባህል እየቀየረ የመጣ ፕሮጀክት ነው ሲሉም ተናግረዋል። ሁሉ ቦታ ለኮሪደር ልማት የተዘጋጁ ነው ያሉት በዚህ መሰረት ሆሳና 35 ሲደመር አንድ 36 ኪሎ ሜትር እንሰራለን። ቡታጀራ 25 ኪሎ ሜትር፣ ወራቤ 25 ኪሎ ሜትር፣ ቁሊቶ 20 ኪሎ ሜትር፣ ዱራሜ 20 ኪሎ ሜትር፣ ሳጃ 10 ኪሎ ሜትር፣ ወልግጤ 25 ኪሎ ሜትር፣ አንድ ላይ 165 ኪሎ ሜትር። 165 ኪሎ ሜትር ማለት ሲዘረጋ ከአዲስ አበባ ወራቤ ነው አይደለም? ርዝመቱ ታሪክ ነው። ይሄን ታሪክ ስራ ብቻ ሰርተን አሁን ያለነው አመራሮች በቃም ብለን አስረክበን ለሌላ አመራር ብንወጣ ለዘመን ይነገራል። 165 ኪሎ ሜትር ደረጃውን የጠበቀ ሰዎች ቁጭ ብለው ቡና የሚጠጡበት ቦታ ያለው፣ አልፎ አልፎ መጸዳጃ ያለው፣ አልፎ አልፎ ሰዎች ከፍለው ሻወር የሚወስዱበት። በየኮርነሩ ሽንት ቤት ያስፈልገናል፣ መጸዳጃ ያስፈልገናል። ስለዚህ ይሄን የመሳሰሉት ነገሮች ለመስራት በከፍተኛ ዝግጅት ላይ ነው። ስራው ተጀምሯል። በክልሉ የኮሪደር ልማቱንና ሌሎችንም የተጀመሩ ፕሮጀክቶችን በፍጥነት፣ በጥራትና በስኬት ለማጠናቀቅ እንዲቻል የህብረተሰብ ተሳትፎ ተጠናክሮ መቀጠል እንዳለበትም ርዕሰ መስተዳድሩ አስገንዝበዋል። ሰው ይሄ ካለቀልን የኮሪደር ልማቱን መልክ መልክ ካሰያዝ ነው፣ ግሪነሪውን መልክ መልክ ካሰያዝ ነው በየቦታ ያሉ ቆሻሻዎችን ለቅመን ካነሳ በየቦታው የሚጣል ቆሻሻ አለ። ምናለ እሱን ካነሳ፣ ይሄ ከተማ ሰው ሲመጣበት የሁለቱንም ድምፅ እየሰማ የመስጊድንም የቤተ ክርስቲያንንም የቸርችንም ድምፅ እየሰማ በየጎዳናው ሲጓዝ ጥሩ መንፈስ ይሰማዋል። ማድረግ እንችላለን ወይስ አንችልም ነው ዛሬ የምፈልጋችሁ። ከእናንተ ጋር ይሄን ነው የምነጋገረው፤ ማድረግ እንችላለን ወይስ አንችልም? በመርሃ ግብሩ የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ ተግባሩን አስመልክተው ባደረጉት ገለጻ በከተማው 6.4 ቢሊየን ወጪ የሚጠይቁ ፕሮጀክቶች እየተተገበሩ ይገኛሉ። ለዚህም የህብረተሰቡ ተሳትፎ ከፍተኛ ድርሻ እንደሚይዝ ጠቅሰው 35 ኪሎ ሜትር የኮሪደር ልማት ግንባታም ከፕሮጀክቶቹ አንዱ ስለመሆኑም አንስተዋል። የመጀመሪያው ዙር 2.6 ኪሎ ሜትር የኮሪደር ልማት ስራው መገባደዱንና በሁለተኛው ዙርም የ24.5 ኪሎ ሜትር ስራ ስለመጀመሩ በገለጻው ተመላክቷል። በገቢ አሰባሰቡ መርሃ ግብር ከ350 ሚሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እየተሰራ ነው ያሉት ከንቲባው የአሰባሰብ ሂደቱ የሚቀጥል ስለመሆኑም ተናግረዋል። የዓለም ባልትናና ፉድ ኮምፕሌክስ ባለቤት ወይዘሮ ዓለም ፀሐይ ሰብረ ወርቅና የሆሳዕና ደረቅ ጭነት ማመላለሻ የጤና እየታሸ ከተሸሸገ ውሃና የበረከት ሆቴል ባለቤት አቶ አየለ ኤርቃሎ በእለቱ ድጋፍ ካደረጉ ባለሀብቶች መካከል ሲሆኑ በተሰማራንበት መስክ የተሻለ ደረጃ መድረስ የምንችለው ከተማዋ ስትለማና ስታድግ በመሆኑ ድጋፋችንን እናጠናክራለን ብለዋል። ያው መስጠት ሁልጊዜ ያስደስታል። ደስ ብሎናል። ስላለን ስለሰራንበት ነው። እየሰጠን ያለ ነው። ነገ ምቺ ሀገር የእኛ ናት። ብዙ እንሰራበታለን። ሌላ መጥቶ አይደለም የሚሰራው። እኛ ሆነ ነው የምንሰራበት ለኮሪደር ልማቱ ካለን ቆርሰን አካፍለን ቢሰራ የሁላችንም ነው፣ የትውልድ ነው። አምስት ሚሊዮን ብር ነው። ነገ አንድ ሚሊዮኑን እንድናስገባ ቀጣዩን ደግሞ ማለት ነው እንትን እያለን እንድናስገባ ነው። ደስተኛው ሆኜ ነው የምሰጠው። ይህ ሀገሬ ነው። በቃ ከተማው ስትለማ እኛ አብረን እንለማለን። ከተማው ስታድግ አብረን እናድጋለን። ከተማው ደረጃው ከፍ ስል ሲሻሻል ሁሉም ነገሮች በዛው ልክ በረከቶችንም ይዞ የሚመጣ ስለሆነ በማንኛውም ነገር በመንግስት ቡን ለመቆም አስበን ነው በዛሬ የተሳተፍ ነው። ይሄ አስር ሚሊዮን ያው ፌስ ቱ ፌስ እናደርገዋለን፣ እንፈጽማለን። ያው ከእኛ ውጭ ማን ይመጣል ለዚህ ከተማ እኛውነን ያለ ነው። ቋሚ ንብረቶች ይኖሩናል፣ ካሽ ላይ ይኖር ይችላል። ከሆል ካለን ቋሚ ንብረቶች አንዱን ሸጠን ሆሳናን አፕግሬድ ብናደርግ ነገ መልሰን ከራሷ እናገኛታለን። ሆሳና ትሰጠናለች።